ሁኔታ ትንሽ ይከብዳል። ትንሽ ይከብዳል ማለት እኔም በተለያየ የህይወት አጋጣሚ በጣም ተቸግሬ ነው ያለሁት። የእነሱ ሁኔታ ደግሞ ያው እድገት እና የባህሪ እክል የገጠመው ልጅ ህጻ ልጅ ይዘሽ እዛ ቤት ውስጥ መኖር በጣም ከባድ ነበር። ስለዚህ መወሰን ነበረ። ምንም እንኳን አብሬ የምሰራቸው ሼር ባልደረቦቼ ቢኖርም፣ ግን የራሴን ግን መስራት እንዳለብኝ ህፃኑን ለመርዳት ብዬ ነበረ ቤትም የተከራየሁትም ስራ ላይ የተሰማራሁትም ግን ያ ህፃን ከአንድ ወር በኋላ ከሁለት ወር በኋላ፣ አሁን ላይ 2017 ላይ በ2013 ጀምሮ 2017 ላይ አራት መቶ ህፃናት አለ። እንግዲህ በረከት ነው ማለት ነው። ልጁ ራሱ ብራንድ አምባሳደሩ እንዴት ተመረጠ? እሺ ብራንድ አምባሳደሯ ሴት ናት። በዚህ አጋጣሚ ሴት ናት፣ ወጣት ናት፣ ሴቶችና ህጻናት ላይ በጣም የምትሰራ ናት በርግጥ ታዋቂ አይደለችም ግን አዋቂ ናት ታዋቂ ባትሆንም አዋቂ ናት አዋቂነቷን በምንድን ነው ያረጋገጥኩት ማንኛውም ወጣትን ወደ ሃያ አንድ ወጣቶችን ላይ ጥናት አድርግ ነበርና ከነዛ ልጆች ለየት ያዩት ምንድነው ምንም ቤተሰብ ጋር ብታደግ እህቶች ወንድሞች ቢኖሯትም የነገ ራዕያዋን ልታሳካ የምትወጥበት መንገድ ነበራት የራሱ የሆኑ መንገዶች ነበሩ ስለዚህ የነገ ራዕያዋን አይቼ ማሳካት የምትችልበትን ነገሮች ሳስበው ራሱ አሁን እንደተሳካላት ራሱ ተሰምቶ ነበር። ስለዚህ በወጣትነቷ ራሷን ችላ ለመስራት የምታደርጋቸው ጥረቶች አንዱ እንድመርጣት አድርጎኛል። ሁለተኛ ነገር ደግሞ ሴት ሆና ጠንካራ ሆና በታማኝነት የኢትዮጵያን ህዝብ ከሬዲዮን ጣቢያ አላት። የራሷ ጸደይ ፕሮግራም ይባላል። መናሀሪያ ርሳት ዘ የገዛቸው የመጀመሪያ ጊዜ ያንን ከማቋቋማ በፊት ራሱ መታሰል ስትጠይቀኝ እንዴት አድርገሽ ፕሮፖዛል ምናምን አያስፈልገም። ሰው ጊዜ በትክክል አስብበታለሁ፣ ቆመ ብዬ አስቤበታለሁ። ምክንያቱም በአንደበቴ የኢትዮጵያን ህዝብ ማገልገል አለብኝ። በምን አይነት መንገድ ማገልገል አለብኝ? እኔን የመሰሉ ወጣቶች ከዩኒቨርሲቲ ተመርቀው እንዲሁም ደግሞ በአካባቢያቸው ላይ ያሉት ነገሮች ከኔ ይለያሉ። ለምሳሌ በባህሪ፣ ባለባበስ፣ ባነጋገር ያንዳንዱ ነገራቸው ይለያሉ። ስለዚህ በአንድ ዕለት ተጠቅሜ ሬዲዮን ተጠቅሜ የሀገሬን ወጣቶች መርዳት አለብኝ ያለችኝ እንግዲህ የዛሬ አንድ አመት በፊት ነው ያለችኝ እና ስለዚህ እቺ ሴትን እንግዲህ ለረቂቅ ስሾማት ረቂቅ በመጀመሪያም ሲቋቋም አንድ ህፃንም ብሎ ቢሆንም ብዙ ወጣቶችን የያዘ ነው። ስለዚህ አንደኛ ለድርጅቱ ምሳሌ መሆኗ፣ ሁለተኛ ለስራዋ ታማኝ መሆኗል። እንደምታውቁት የሬዲዮን ስራ ወይም የቴሌቪዥን ስራ ሰዓት ይጠይቃል አይደል? የአየር ሰዓት የተገዛ በዛ ሰዓት አንድ ሳይቋረጥ የተለያዩ እንግዶችን ጋብዞ ማስተናገድ ምን ያህል እንግዲህ ልበ ሰፊነት ያስፈልገዋል። ል አይምሮ ሩቅ ሀሳቢ እንደሆነ የነገ ራያን አይቼ ስለሆነ የመረጥኋት በዚህ ደግሞ በጣም ደስተኛ ነው። ስለዚህ ቅድም እንዳልኳችሁ ታዋቂ ሳትሆን አዋቂነት እንግዲህ የካባው ደግሞ በደንብ ድድነው ከአባው እውቅና ምንሰጣቸው ወይም ደግሞ ምስጋና ምንሰጣቸው አሉ። ከኛ በፊት የከፈቱ ድርጅቶች አሉ። ከኛ በኋላም ከፍተው ደግሞ በታማኝነት ያገለግላሉ። ረቂቅ ትምህርትና ስልጠና ላይ ውስጥ የሚያገለግሉ አሉ። እንዲሁም ደግሞ የራሳቸውን ከፍተው በሶሻል ሚዲያ በህክምናው እናቶቹ ነው ራሳቸው ልጆቻቸውን ቢወልዱ የወለዳቸውን ህጻኖት ሂደው ሌላ ጋር ከማስተማር የራሳቸው ድርጅቱን ከፍተው ማሰልጠናቸው ራሱ እውቅና ያስፈልጋቸዋል፣ ዘሜኑ ስንጨምሮ ማለት ነው። ስለዚህ የምስክር ወረቀት ስንሰጣቸው፣ የእውቅና ሰርተፊኬት ስንሰጣቸው ካባ ያስፈልጋቸዋል ብለን ካባ አዘጋጅተናል፣ ብላቸዋል፣ ማዳሊያ ያስፈልጋቸዋል ብለን ማዳሊያ ማዘጋጅተናል። ለማክበር፣ ለሀገር ላደረጉት አስተዋጽኦ ለማክበር ነው ዋናው ነገር። የጠራ ናቸው የተዘጋጀው ዝግጅቱ 12 በኢትዮጵያ አንድ ብቻ አይደለም። አሁን የእናንተ አይነት ዘርፍ ላይ የሚሰራ ተቋም ያለውና ሌሎችም አሉ። እንደ ማዕከል ከፍተው የሚያስገቡም አሉ፣ እዛው የሚያኖሩም አሉ። ና ከነሱ ጋር ያላቸው አብሮ የመስራት ነገር ምን ይመስላል? በዛ ላይ ደግሞ ከዘርፉ እንግዲህ ሰው እዛ ላይ ሲቆይ ብዙ ነገሮችን ያስተውላል። ና የሚታዩ ክፍተቶች ምንድን ናቸው? በአብዛኛው አሁን የማህበረሰቡ የአስተሳሰብ እንላለን ምን እንላለን፣ ግን ክሪቲካል የሚታዩ ጉዳዮች ደከነሽ በኢትዮጵያ ውስጥ የተለያዩ ኤንጂዎች አሉ፣ ከማን ጋር የሚሰሩ ከእድገትና ከባህሪ ጋር ወይም ከኦቲዝም ጋር የሚሰሩ ነገር ግን ለኦቲዝም ግን ለብቻ ማሰልጠኛ ከፍቶ እየሰራ ያለው ረቂቅ ብቻ ነው ኢትዮጵያ ውስጥ። ይህንን ያው በሙሉ መተማመን ነው የምናገረው፣ ምክንያቱም ፈቃዱን ስናወጣ በጣም በትግል ነበር ያወጣነው። ለምን ኢትዮጵያ ውስጥ ካሪኩለም ውስጥ የሌለ የእድገትና እና የባህሪ እቅድ ወይም ስነ አይምሮ ላይ ካሊኩለሙ ይሄ። ስለዚህ ካሊኩለሙን ቀርጾ ደግሞ ነገሮች የሚስተካከሉ ደግሞ የእነዚህ ህጻናት እድሜ ይሄዳል። ስለዚህ ያለን አማራጭ ምንድነው ከትምህርት ስልጠና ጋር በመነጋገር ከመንግስት ጋር በመነጋገር ፍቃዱን አግኝተን ለብቻቸው ለብቻቸው ማሰልጠኛ ተከፍቶ መሰናዶ ተከፍቶ ኬጂ ተከፍቶ የራሳቸው የንግግር ወገሻ ወይም ስፒች ትራፒ ተከፍቶ እየሰራ ያለው ረቂቅ ነው። እንደዚህ አይነት የሚሰሩ ደግሞ ድርጅቶች አሉ። ለምሳሌ በሆስፒታል ውስጥ የሚሰሩ በኤንጂኦ አካባቢ የሚሰሩ መንግስት ተቋሙ ውስጥ የሚሰሩ አሉ። ከእነሱ ጋር የመጀመሪያው ስልጠና በመስጠት ድጋፍ እያደረግን እንገኛለን። እነሱን ለእኛ ያገኙትን ትምህርት ስልጠና እየሰጡን እናገኛለን። እንዲሁም ደግሞ በተለያየ አጋጣሚዎች ፕሮግራም ሲኖር ለምሳሌ የእድገትና የባህሪ እክል የገጠማቸው ህጻናት ጋር ስብሰባዎች ሊኖሩ ይችላሉ። ለነገ መፍትሄዎች ላይ ስንወያይ ተገኝተን አብረን የምንሰራበትን አጋጣሚዎች ፈጥረናል። አሁን ላይ ግን እንደ ረቂቅ ግን ትንሽ ለየት የሚያደርገው ምንድን ነው? አምባሳደሯ ስትሾም ከአምባሳደሯ ጀርባ ብዙ አምባሳደሮችን አሰልጥነን ጨርሰናል። በየ አንዳንዱ ተቋም በነጻ ምንም አይነት ክፍያ ሳይኖር በነጻ ምክንያቱም ረቂቅ ትምህርትና ስልጠና እንደሚታወቀው ሁሉም ህጻናት ከፍለው የሚማሩ ናቸው። ያ ጋር ኤንጆ አይደለም ከፍለው ነው የሚማሩት። ከአራት መቶ ህጻናቶች ሰላሳ ሁለቱ ህጻናት ራሳችን ቁርስ ንሳ የቤት ክራይ ችለን የምናሳድጋቸው ልጆች አሉ በእርግጥ ወላጆች ከከፈቱ ነው ሰፖርት የምናደርገው። ስለዚህ እነዚህ ስልጠና ማዕከላቶች ውስጥ ዋናው ረቂቅ 2018 እንደ እግዚአብሔር ፈቃድ የተለያዩ ወጣቶችን አሰልጥነን ለነዛ ለመንግስትም ለሆኑ ለመንግስትም ላልሆኑ ድርጅቶች ውስጥ እንደ አምባሳደር የውጭ ጉዳይ እንደምንለው አግራሽ እንደምንሰራው ወይም ጉዳይ ገዳ እንደምንለው ወጥተው ስልጠና ይሰጣሉ ማለት ነው። በመንግስትም በግልም ከ2018 ጀምሮ ማለት ነው። ክፍተቶቹን እናንሳ እስኪ እንደው ያያችኋቸው ያው ስልጠና ሲሰጥ መቼም አንዳንድ ወላጆች አሉ። አሁን እኛም እንዲሁ እንደ ነዋሪ ነን እና የምናየው ለልጆቹ ትኩረት ያለመስጠት ነገር አለ። የማህበረሰቡ ክፍተት ብለን የምንይዘውም ነገር አለ ግን ኃላፊነት ባለባቸው አካላትም ጭምር የማይሰሩ ስራዎችም አሉ ይባላል። እንደው ያያችሁት ክፍተት ምንድን ነው? በዚህ አመት በዚህ አምስት አመት ውስጥ ከባዱ ክፍተት ብዬ የማስበው የሰው አመለካከት አለመቀየር፣ በተወሰነ መንገድ ነው የተቀየረው። ግንዛቤ አለን በመጽሐፍ ያነበብ ነው፣ በቴሌቪዥን ያነበብ ነው፣ ከሶሻል ሚዲያ ያገኘ ነው። ነገር ግን የአመለካከት ለውጥ ግን አላረግንም። ለምንድን ነው እንዳናረገ? አንዱ ያደረገ ልጆቹ ምንም አይነት ገጽታ የላቸው። ለምሳሌ እኔ ቦልድ የመሰለ የምወደው እንጂ ልክ እንደ አእምሮ እድገት ውስጥ ስንነት የተወሰነ የተወሰነ ገጽታ ቢኖራቸው ኦኬ እክላለሁ፣ እንደዚህ እንደዚህ ልደግፈው ይገባል ማለት። ግን እድገትና የባህሪ እክል የገጠማቸው ህጻናት ግን አጋጣሚ ሆኖ በጣም ቆንጆች ናቸው። በጣም ቆንጆች፣ ስለዚህ አይተሻቸው በባህሪያቸው እንቅስቃሴ እንጂ ልትረጃቸው የምችለው ኦ እድገትና የባህሪ እክል አለ ልርዳው ብለሽ አይደለም የምትጁ። ለምን ልጆቹ እራሱ ስታያቸው ቆንጆ እኛ በማየት ስለሆነ የምናምነው አይተንም እንጂ ዳሰን አይደለም። ብዙ ጊዜ የምናየው ወይ ደግሞ በአይናችንም አይተን አይደለም። ልክ ስናያቸው ከቆንጆነታቸው የተነሳ ምንም እክል የለ የቀበጡ ስለሚመስለን ወይም ከመንፈስ ጋር ይገናኛል። ሙስሊሙም ክርስቲያኑም ከመንፈስ ጋር ስለሚያገናኙ አንዱ እንቅፋት ነው ብዬ አስባለሁ። ሌላው ነገር ደግሞ ትንሽ አድካሚ ነው ስራው፣ እጅግ በጣም አድካሚ ስለሆነ ባለሙያ ማግኘት በጣም ፈታኝ ነው። እጥረት አለ፣ በጣም ፈታኝ ነው። ለምሳሌ እንደ ረቂቅ ትምህርት እና ስልጠና የራሱ የሆነ ማሰልጠኛ አለ፣ ባለሙያ የሚያሰለጥንበት። ለምሳሌ ማንም ሰው መጥቶ ረቂቅ ሲቀጠር ማስተሬትም ይኑረው ዶክተርም ይሁን ምንም ይሁን ሳይሰለጥን አይገባም። መጀመሪያ ፎርሙን ሲመራ ስልጠና ማግኘት እንዳለበት። ለምን እንደ ረቂቅ ልጆቹ ሶስት ቀን መፈተሻ አለባቸው ከሶስት ቀን በኋላ ደግሞ የሶስት ወር ፖርትፎሊዮ መውጣት አለበት ያ ሲወጣ እያንዳንዱ የሰዓት እቅድ አለ የሳምንት እቅድ አለ የእለት እቅድ አለ የክፍለ ጊዜ እቅድ አለ አምስት እቅዶች አሉ በመደድ የሚሰጡ ስለዚህ ስልጠናውን ካላገኘ ኬት ያገኘው ስለዚህ ሰልጣኞች አሁን ላይ የሉም ብዙዎቹ ወጣቶች ደግሞ ያው እንደምታውቁት ከይቅርታ ጋር አብዛኛው ኤሌክትሮኒክስ ነገር ላይ ነው ወይም ሳይደከም የሚበላበት ስራ ላይ ነው ያለው ስለዚህ ከባዱ ነገር ድካም አለው የኛ አምስት አመቱ ስድስት አመቱ ሰባት አመቱ ካካማጠ ሽንት ማጠብ አልበላም ብሎ እምቢ ሲልሽ እግርሽ ስረ ከተሽ በእጅሽ እያለሰልሽ በየሀያ ደቂቃው ምግብ መመገብ በየአስራ አምስት ደቂቃው ሽንት ቤት ማስጠቀም የንግግር ወግሻ በስዬ ሰላሳ አምስት ደቂቃው ትሰሪያለሽ የወር ትንፋሽ የድር ትንፋሽ የጉሮሮ ትንፋሽ ትሰሪያለሽ እና ትንሽ አድካሚ ነው። ስለዚህ እነዚህ እንደ እንቅፋት ነው የማያቸው። ሁለተኛው ነገር እንደ ረቂቅ ለመመለስ ያክል አምስት አመቱ የሚሰራው ሁሉንም ድርጅቶች ከሰኔ ሰላሳ ጀምሮ የሚከፈተውን ድርጅት ወደ ዝም ብን ድርጅት ይሆናል። ከሰኔ ሰላሳ በኋላ ሁሉም ክራይ ነው። ሁሉም ክራይ ነው። ስለዚህ ያው የመሬት ጥያቄ ያቅርበናል ሂደቱን ጠብቆ ይሰጠናል ብዬ አስባለሁ። እንደ እግዚአብሔር ፍቃድ ቀኑ ያጥርልናል ከእግዚአብሔር ጋር ብዬ አስባለሁ። ቦታ አግኝተሽ ተሽ እንደ ልብሻ ለመስራት ልከራየን ብትይ ፎቅ ነው የምትከራየ ለምሳሌ ቤተል ብትሄዱ አብዛኛው ፎቅ ነው ለሚኮራ ላይ ደግሞ ስትሄጅ ደሞ የፋብሪካ ውጤቶች የሚበዙበት ስለሚሆን ርቀሽ ነው የምትሄጅ። ርቀሽ ልሂድ ስትይ ደግሞ የከብቶች አሉ ከመኖ ጋር፣ ለምሳሌ ከእርሻ ጋር የተገናኙ ልጆቹ ደግሞ አይገባቸው፣ ምክንያቱም ከጠረን ጋር ተያይዞ የሚመጣ እክል ስላለ። ማስ ከመጠበሻ አካላት ጋር እንቅፋት ነው ወይ? አዎ እንቅፋት ነው። እንቅፋት ውስጥ ሆነን ግን እንቅፋቱ ማሸነፍ የምንችለው ወይም ተራራ ላይ መድረስ የምንችለው አብረን ስንጓዝ ብቻ ነው። ከእንቅፋቱ ጋር ለመቅረፍ ግን የተለያዩ ጥረቶች እያደረግን የአምባሳደሯን ስም እሺ እስከዳር አሰፋ ትባላለች። ቀር የምትዩ ነገር ካለ መጨመር ትችያለሽ። ልቀረምለው የመጀመሪያው ነገር እናንተ ጊዜ ንሰጣቸው ስለ አክብሯችሁ ጠይቃችሁኝ፣ አመሰግናለሁ። እባካችሁ የኢትዮጵያ ህዝብን ለምናየው ነገር አስተውለን አንደበታችንን ከፍተን እንናገር ከመንፈስ ጋር ወይም ደግሞ ከባህሪ እክል ጋር የገጠማቸው ህጻናት ከአስተዳደጋ ችግር የመጣ ስላልሆነ እባካችሁን ከመናገራችን በፊት ከመናገራችን በፊት ምንድን ነው እክል ያለበት ልጁ ብለን አብረን በጋራ ብንሰራ፣ እነዚህ ወላጆች የስነ ልቦና እክል በጣም እየገጠማቸው እና አንደበታችን ቆጠብ ድርገን አድርገን በማስተዋል በጥበብ አንድነታችንን ብንከፍ ጥሩ ነው ብዬ አስባለሁ። ወደ እናንተ ላይ የሚመጣው የመጨረሻ ጥያቄ አድራሻችሁ፣ ወይም ደግሞ መገኘችሁ የት ነው? እሺ፣ ረቂቅ ትምህርትና ስልጠና የሚገኘው ቤተል አርባ ሜትር፣ በተለምዶ አርባ ሜትር ይባላል። ከእንደገና ለሚኮራ ጨርቆስ አካባቢ፣ ጨርቆስ ኮንዶሚኒየም አካባቢ ሶስት አለ። ቤተል ላይ ደግሞ አምስት አለ ማለት ነው። መልካም ስራ